አሰላም አሌይኩም ራህመትላሂ ወበረካቱ። የጫና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ዝትርፈብይበል። ሰላም ሰላም። ክርስቲያን ክርስቲያን ተወጪ እንዴት ናችሁ? ባላችሁበት አላይ ይጠብቅልኝ። ለቤቴ አዲስ የሆናችሁ ሰብሰብ ዝክላይ ላይ ኮር በማረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ላይ መባረግ አበረታቱን። ዛሬ እንግዲህ ኖላዊ ክፍል መቶ ስድስት ልጅ የላቸው መጥቼ ያለው እንግዲህ ሀኒዬ፣ መጀመሪያ እንግዲህ እርሳ ነበረ የሚጠብቃት የነበረው አሴ ነበረ የሚጠብቃት የነበረው። ሀኒዬ ደግሞ እንደሌላ ሰው እንደሌላው ሰው የተበላሸሽ ነው እንደምነው? ጥሩ ልጅ ነበርሽ፣ መልሰሽ እሱ ጣል አድርገሽው እና እስራ ጋር ሄሽ ማለት ነው። እና ይሄ ምንድን ነው ግራ ገባኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ ካሚላዬ፣ እንኳን ሰላም መጣሽ። ጠፋሽኮ። አው እንትን ኮሚቴ እኮ አስቀመጥኩልሽ ጠዋት። ወላሂ ጠዋት ኮሚቴ አስቀመጥኩልሽ። የኔውት ወጥተሽ ነበር። ክፍት አድርጌ ሌላዎቹ ጋር ትቼው ነበረ፣ ግን ስመጣ ወጣሽ። ከዛ ኮሚቴ አስቀመጥኩልሽ። ዛሬ ብቻ ነው እንጂ ትናንት እኮ መጥቼ አንቺ ተኝተሽ አልመሰለኝ። ሸርቼ ቆይቼ ነው የወጣሁት። እንደው እንደዚያው እንዳለ ነው፣ እንዲህ አንቺ ትተሽ ወጣሽ፣ ዘግተሽ ወጣሽ። ክብስ አድርጌው እንጂ አንቺ ተኝተሽ ስለሆነ አላየሽኝም እንጂ መጥቼ ያለው ትናንትና ዛሬ። ግን አመለጥሽኝና ኮሜንት አስቀመጥኩልሽ እንጂ ወላሄ አንጠፋ። ምን እኮ ዞር አለሁ፣ በሁለቱም ስኬት ጠዋት እንደተነሳ ዞር አለሁ፣ አልቀመጥም ወላሄ። ዛሬ ግን ኮሜንት አስቀመጥኩልሽ አልነበረ፣ እንትን ወጣሽ ስመጣ ማለት ነው። እና አብሽር፣ የእኔ ውድ መጣለች። ቪዲዮን አለኝ አሁን እኔ ዘይሮኝ፣ ቪዲዮን ጠዋት የለቀኩት ቪዲዮን አለ ዘይሮኝ ማለት ነው። ኦኬ፣ አመሰግናለሁ የእኔ መልካም ግን ይዣችሁ ሊሄድ ነው ልጆቹ፣ ምሳሌ የጠበቁኝ ነው እዛ ላይ ይዤው ሊሄድ። እዛ ጋር ሲሄድ ደግሞ ኔቱ ይቋረጣል። እንትኑ ጋር ሊፍቱ ጋር ሲወርድ እንዴት ይሻላል? እዚህ ደግሞ ቁጭ ካረኩት ይደብራችኋል። ሰው ከመጣ እንዴት ጥርቅም ብሎ ይዘጋብኝ ይሆን? ይው ይዤ ከወረድኩኝ ልጆቹ ደግሞ የጠበቁኝ ነው ግን

ተመቼ ነው የሚመሻው? ብስምላይ አሁን መሸ ማለት ነው ጨለማ ማለት ነው ወይስ ቤት ውስጥ ስለሆንኩ ነው? ውጭ ሲታይ የመሸ ይመስላል። ሰዓቱ ግን ገና ነው። ገና አምስት ሰዓት ተኩል ነው። በዚህ በዱባይ ግን ውጭ ደመና ነው መሰለኝ ሲታይ፣ እናንተ ጨለማ ሆና ብስምላይ የመሸ ይመስላል።